እዚህ ደሴት ላይ ብዙ ምስጢሮች መገለጥ ጀምረዋል። ከኤርፕሌን አደጋ ተራፊዎቹ ውጭ ደሴቱ ላይ ሌሎች ሰዎች መኖራቸውን አውቀናል። የራዲዮ ስርጭት ያደረገችውንም ሴት ሰይድ አግኝቷታል። ቻርሊና ክሌር ኢተን አግቷቸው የነበረ ቢሆንም ጃክና ኬት ቻርሊን ከሞት ታድገውታል። ሆኖም ግን የክሌር አድራሻ እስካሁን እንደጠፋ ነው። ጆን ሎክ እና ቡን ጫካ ውስጥ መሬት ላይ ምንነቱን ያላወቁት ነገር አግኝተዋል። ምስጢራዊው ነገር ምን ይሆን አብረን የምናየው ይሆናል። ይህ ኤፒሶድ የሚጀምረው ኬት ጫካ ውስጥ ዛፍ ላይ ወጥታ ፍራፍሬ በመልቀም ላይ እያለች ነው። ከዛም ከዛፉ ትወርዳለች። ከወደ ጫካው በኩል አንድ ድምጽ ይሰማታል። ደሴቱ ላይ የተፈጠሩ ባሉ የተለያዩ ክስተቶች ምክንያት ሁላቸውም ፍርሃትና ጭንቀት ስለተጋባባቸው ተጋባባቸው ድምጽ በሰሙ ቁጥርም ይደነግጣሉ። የኬት ሁኔታ ከዚህ የተለየም አልነበረም። ከጫካው በኩል በሰማችው ድምፅ ስለፈራች መሬት ላይ አንድ ድንጋይ በማንሳት ድምጽ ወደሚሰማበት ቦታ ድንጋይ ትወረውራለች። የወረወረችው ድንጋይም አንድ ሰው የመታ ይመስላል የጩኸት ድምፅ ያሰማል። ያ ሰው ሌላ ሳይሆን የደሴቱ ባድ ቦይ ስዌር ነበር። አንተ በቃ እኔን መከተል አታቆምም አይደል? ትለዋለች። እንደ ሰማሁት ከሆነ እዚህ ደሴት ላይ ሰዎች በጣም እየታገቱ ነው። ስለዚህም አንችን ብቻ ሽልተውሽ አልፈለኩም ይላታል። እኔ የማንንም ጥበቃ አልፈልግም፣ ራሴን መጠበቅ እችልበታለሁ ትለዋለች። እንደዚህ እያወሩ እያወሩ ወደፊት ጉዟቸውን ይቀጥላሉ። አንድ ቦታ ላይ ሲደርሱ ኬት የሆነ ነገር ስለተሰማት ቆይ ብላ ስዌርን ታስቆመዋለች። ከዛም ወደሚሰማቸው ድምፅ በዝግታ ይሄዳሉ። እናም አንድ እጅግ ውብ የሆነ ወንዝ ያገኛሉ። በዚህም ባገኙት ነገር ስዌር በጣም ኤክሳይትድ ስለሆነ ልብሱን አውላልቆ ወንዙ ውስጥ ገብቶ ለመታጠብ ይጣደፋል እና ኬት አንቺ ውስጥ አትገቢም? ማለት ነው ሁልጊዜ ለመጨነቅ ነው እንጂ አንዳንድ ጊዜ ፈታ ዘና ለማለት መብት የለንም እንዴ ብሎ ውስዋሱ ይሆንባታል። እናም ኬትም ልብሶቿን አወላልቃ ወደ ወንዙ ውስጥ ትገባለች። ከዚህ በኋላ ውስጥ ነስዌር ጥሩ ጊዜ ማሳለፍ ይጀምራሉ። ነገር ግን ከቆይታዎች በኋላ ከወንዙ ስር ሬሳዎች ያያሉ። እነዚህ ሬሳዎች በአውሮፕላኑ አደጋ ምክንያት ወንዙ ውስጥ የቀሩ ናቸው። ሬሳዎቹ ሁለት ነበሩ። ብዙ ከመቆየታቸውም የተነሳ መበስበስም ጀምረዋል። መጀመሪያ ላይ ሬሳዎቹን እንዳዩ ፈርተው የነበረ ቢሆንም እንደገና ተመልሰው ውሃ ውስጥ በመግባት ስዌር ከአንዱ ሬሳ ላይ ዋሌት ሲወስድ ኬት ደግሞ አንድ ብሪፍ ኬዝ ላይ ዓይኗን ትጥላለች። ልታወጣው ስትሞክር እምቢ ስላላት ስዌርም ብሪፍ ኬዙን እንዲያወጣው እርዳኝ፣ የኔ ነው ትለዋለች። ከዛም ያንን ዕቃ ይዘውት ይወጣሉ። ስዌር ይህ ዕቃ ያንቺ ከሆነማ ቁልፎ አንቺ ጋር ይኖራል ይላታል። ስዌር ኬት ላይ ጥርጣሬ ያደረበታል። ለዚህም ሲባል ይህ ዕቃ ከኔ ጋር ቢሆን ሳይሻል አይቀርም ብሎ እቃውን ሊቀበላት ይሞክራል። በምላሹ ኬት እሺ ደስ ካለህ አንተ ያዘው ትለዋለች። እሱም ስለዚህ ዕቃ ልትነግርኝ የምትፈልገው ነገር ካለ ንገርኝ ይላታል ሊያናዝዛት ሲሞክር። ሆኖም ግን ኬት ግድ የለም አንተ ጋር ይቆይ ብላ ትሄዳለች። ከዚህ በኋላ ወደ ባህር ዳርቻው እንሄዳለን። የአየር ሁኔታው ተበላሽቷል። የባህሩ ከፍታ በመጨመሩ ምክንያት ባህር ዳርቻው በውሃ ተጥለቅልቋል። በዚህም የተነሳ እዛ አካባቢ የሚኖሩት ሰዎች ዕቃ ወደ ባህሩ ገብቷል። ሁሉም ሰዎች ወደ ባህሩ የገባባቸውን እቃ በመመለስ ላይ ተጠምደዋል። ጃክ እና ሰይድ ይህ ሁኔታ አሳስቧቸዋል። የወዳደቁ እቃዎችንም በመሰብሰብ ላይ ናቸው። በዚህ መሃል ጃክ ሰይድን ምናልባት ያቺ ፈረንሳዊት ሴት ያለችበት ወስደህ ብታገናኝ ሳይሻል አይቀርም። እሷ ስለዚህ ደሴት ሁኔታ ይበልጥ ታውቃለች ምናልባት ከዚህም የምንወጣበትም መንገድ ታውቂ ይሆናል ይለዋል። ሰይድም ይህ ጥሩ ሐሳብ አይደለም ጃክ፣ እኔ እሷን አግኝቻታለሁ፣ አውርቻታለሁ ብዙ ዓመታት ብቻዋን እዚህ ጫካ የኖረች ናት ሴትዮ አብድናት ነው የምልህ። ይልቅ ከእሷ አንዳንድ ወረቀቶችን አምጥቻለሁ ምናልባት ጠቃሚ ነገር ካለው እሱም ምናይ ነው የሚሻለው ይለዋል። ነገር ግን ወረቀቶቹ የተጻፉት በፈረንሳይኛ ቋንቋ ነበር። እናም ሰይድ ሻነን ፈረንሳይኛ እንደምትችል ትዝ ይለዋል። ባህር ዳርቻው ላይ ሻነን ቁጭ ብላ ነበር። ወንድሞ አቡን ወደ ጫካ ሊሄድ መሆኑን መጥቶ ይነግራታል። ከቅርብ ጊዜ ወዲህ ጆን ሎክ ጋር ወደ ጫካው መሄድ አብዝተሃል ምንድነው ነገሩ ትለዋለች። ይው ልሻነን ቢያንስ እኔ የጠፋችውን ክሌር ፍለጋ ላይ ነኝ፣ ስራ እየሰራሁ ነው አንቺ ግን ከመቀመጥ ውጭ ምንም ፋይዳ የለሽም ብሎ አስቀይሟት ይሄዳል። ምሽት ላይ ኬት እየከነከናት ለስዌር የሰጠችውን ዕቃ መልሳ ለመውሰድ ወደ ስዌር ድንኳን በቀስታ ትገባለች። የስዌር ተንኮል ግን ማለቂያ የለውም። ተኝቶም ግን እቃውን በእግሩ አቅፎት ነበር። በዚህም ምክንያት እቃውን ልትወስድ ስትሞክር ከእንቅልፉ ይነቃና ይባስ ብሎ ኬትን ሊዳራት ይሞክራል ሃይስዊር። እናም የኬት ሙከራ ስላልተሳካላት እየተመናጨቀች ድንኳኑን ለቃ ትሄዳለች። በሚቀጥለው ቀን ሰይድ ምንም ጥቅም የለሽም ወደ ተባለችው ሻነን ወዳለችበት ይመጣል። ሻነን እርዳታሽን ፈልጌ ነው የመጣሁት እኔ ጋር አንዳንድ ጠቃሚ ወረቀቶች ነበሩኝ፣ ነገር ግን በፍሬንች ነው የተጻፉት እናም ብትተረጉሚልኝ ትልቅ እርዳታ ነው ይላታል። ሻንን ቡን የላከው ነበር የመሰላት ሆኖም ሰይድ በራሱ እንደመጣ ያረጋግጥላታል። አሁንም ይሻል አለችም የኔ ፍሬንች ያን ያክል ጥሩ አይደለም ትለዋለች። ሰይድም እዚህ ደሴት ፍሬንች የምትችለው እርሷ ብቻ በመሆኗ ለትረዳው እንደሚገባ ይገልጽላታል። ሻንን ሰይድን ትረዳው ይሆን አይሆን በኋላ የምናውቀው ይሆናል። አሁን ወደ ስዌር እንሄድ። ስዌር መቼም የአንድን ሰው ደካማ ጎን ፈልጎ ለማግኘት ብዙ ርቀት ይሄዳል። እናም ይህንን ብሪፍ ኬዝ ካገኘ ጀምሮ ኬት ምን እየደበቀች እንደሆነ ለማወቅ እየታገለ ነው። እቃውንም የሄደበት ሁሉ ይዞት ነው የሚዞረው። እናም ይህን ለመክፈት በሚያደርገው ሙከራ ማይክል እና ሃርሊ ይሳለቁበታል። ረ ይሄን መቼም አይከፍተውም ይሉታል። ማይክል፣ ምናልባት እንዲከፈት የፊዚክስ ሳይንስ መጠቀም ሳይኖርብህ አይቀርም። እዚህ ብሪፍ ኬዝ ላይ ኃይል ማብዛት አለብህ፣ በኃይል ምናልባት ከተከፈተ ይለዋል። እናም ስዌር ወደ ጫካው ሄዶ እቃውን ከድንጋይ ጋር በማጋጨት ቢሞክርም አልተከፈተውም። ከዛም ከከፍታ ቦታ በመጣል ሊከፍተው በማሰብ ይወረውረዋል። ሆኖም ግን ወድቆም አልተከፈተም። ይህ ሁሉ ሲሆን ግን ኬት ተደብቃ ትከታተል ነበር። እናም ስዌር እቃውን እንደ ጣለው በፍጥነት መጥታ አንስታው ትሮጣለች። ስዌር ይህን እቃ በቀላሉ የሚሰጥ አይደለምና ኬትን በሩጫ ያሳድዳታል። እዚህም ላይ የኬት ሙከራ አልተሳካም፣ ምክንያቱም ስዌር አሯሩጦ ይይዛታል። እናም መልሶ ይቀማታል። የኔ ውድ ኬት፣ ከዚህ ሁሉ እዚህ ብሪፍ ኬዝ ውስጥ ምን እንዳለበት ነግሪኝ እኮ ሰጥሽ ነበር ይላታል። ኬት ስለዚህ ዕቃ ሚስጥር ምንም መናገር አትፈልግም። ለመሆኑ ይህ ዕቃ በውስጡ ምን ይሆን የያዘው? በሌላ በኩል ቀበጧ ሻነን ሰይድን ለመርዳት የተስማማች ይመስላል። እናም በፈረንሳይኛ ቋንቋ የተጻፉትን ወረቀቶች ለመተርጎም እየሞከረች ነው ሆኖም በቸልተኝነት ነበር ወረቀቶቹን የምታያቸው። እናም ሰይድ ምን እንደሚል እንድትነግረው ሲጠይቃት እነዚህ ወረቀቶች ምንም ጥቅም የላቸውም ዝም ብለህ ነው የሚል አናዳጅ መልስ ትመልስለታለች። ሰይድም እንዴት እንደዚህ ትያለሽ? ወረቀቶቹን በቅጡ እንኳን አላየሻቸውም ይላታል። ሻናን ምን እንደነካት አይታወቅም፣ የወረቀቶቹን ትርጉም አልባነት የኔ ጥፋት አይደለም ብላ ጥላው ትሄዳለች። ባህር ዳርቻው ላይ ቻርሊ ተክዞ ተቀምጧል። ሮዝ ወደሱ ትመጣለች። እዚህ ተክዜ ተቀምጠሃል አንተ ላይ መጥፎ ነገር ስለደረሰ ነው አይደል? በላሁን ተነስና አግዘኝ ትለዋለች። ቻርሊም መጥፎ ሰው አይደለምና ብድግ ብሎ ያግዛታል። ፊቷ ላይ ያለው ፈገግታንም ማይቶ እንዴት ነው እንደዚህ ደስተኛ ይሆንሹ ግን እዚህ የማይረባ ደሴት ውስጥ ገብተን ቀርተናል ይላታል። ይኸውልህ ቻርሊ፣ የተፈጠረው ነገር የአንተ ጥፋት አይደለም፣ ራስህን አትጉዳ። ከነ ችግራችንም ቢሆን እርስ በርስ እንተጋገዛለን። አንተም ምን አግዘኝ ትለዋለች። ከዚህ በኋላ ኬት ወደ ዋሻው በመሄድ ጃክን ታገኘዋለች። እናም ችግር ውስጥ ነን። ኤርፕሌን ላይ ስሳፈር ይዤው የነበረ አንድ ብሪፍ ኬዝ ነበረ እናም ጠፍቶኛል። ለቀናቶች ብፈልገውም ላገኘው አልቻልኩም ነበር ትለዋለች። ውስጡ ምን ኖሮት ነው ይሄን ያክል ያሳሰበሽ ኬት ይላታል። ውስጡ የተወሰነ ገንዘብ፣ አንዳንድ የገለ ዶክመንቶች እንዲሁም ሽጉጥ ከተተኳሹ ጋር አለው ትለዋለች። እርሱም እና አሁንም እቃውን አላገኘሹ ብሎ ይጠይቃታል። ኬትም አግኝቸው ነበር ነገር ግን ስዌር ነጥቆ ወስዶታል በማለት ጃክ እንዲያግዛት ታመቻቸዋለች። እናም እስካሁን ስዌር ዕቃውን መክፈት አለመቻሉን እንዲሁም የመክፈቻ ቁልፉ የፊልሙ የመጀመሪያ ክፍሎች ላይ የሞተው ጃክ እርሱን ለማዳን ሲታገልለት የነበረው ማርሻል ኪስ ውስጥ እንደነበረ ትነግረዋለች። ደሴቱ ላይ ሁላችንም እንደምናስታውሰው ሁሉንም አስክሬኖች አቃጥሏቸው ነበር። ነገር ግን ጃክ ይህንን ማርሻል እንዲቃጠል ሳይሆን እንዲቀበር ነበር ያደረገው። እናም የት ነው የቀበርከው ብላ ትጠይቀዋለች። እርሱም ፈገግ ብሎ ኬት እኔ እረዳሻለሁ ነገር ግን ምንም ነገር እንዳትዋሽኝ እቃውን አብረን ነው የምንከፍተው ይላታል ከዛም ጃክ ሰውየውን ወደቀበረበት ቦታ ይዟት ይሄዳል እናም ለምን ማርሻሉን ልክ እንደሌሎቹ አስክሬኖች እንዳላቃጠለው ትጠይቀዋለች እርሱም ምክንያቱን አላውቅም በቃ መቅበር እንደነበረብኝ ብቻ አውቃለሁ ይላታል ከዛም የማርሻሉን መቃብር ይቆፍራሉ አስክሬኑ ብቅ ማለት ሲጀምር ከመቆየቱ የተነሳ በጣም ይሸታቸዋል። ከዛም ኬት ቶሎ ብላ ከማርሻሉ ኪስ ውስጥ በመግባት ዋሊት ታወጣለች እናም ስትከፍተው ትሎች ወረውት ስለነበረ ደንግጣ ትጥለዋለች። ጃክም ዋሌቱን ያነሳዋል እናም ቁልፉን ሲፈልገው አያገኘውም። ኬት እዚህ ውስጥ ምንም የለም ይላታል። ከዛም ጃክ በቀላሉ የሚታለሰው አልነበረም። ውሸታሟ የማትታመነዋን ኬት ይጠረጥራታል። እኔን ለመሸወድ ጥሩ ሙከራ ነበር ይላታል። እናም እጇን ይዞ እጅሽን አሳየኝ ይላታል። እጇም ላይ ቁልፉ ነበር። ማለትም ኬት መጀመሪያ ላይ ዋሌቱን ስታነሳው ቁልፉን ወስዳው ነበር፣ ለማስመሰል ነበር ደንግጣ ዋሌቱን የጣለችው። እናም ጃክ ከመጀመሪያም እንዳትዋሸው አስጠንቅቋት ነበር። ምክንያቱም እርሱ በህይወቱ የሚጠላው ነገር ውሸት ነው። የገዛ አባቱን እንኳን በውሸት ምክንያት ምን እንዳደረገው ቀደም ሲል አይተናል። ኬትም ጃክን ይቅርታ ትጠይቀዋለች። አሁን ኬት ቁልፉ በእጇ ገብቷል። አሁን የሚቀራት ስዌር ጋር ያለው ብሪፍ ኬዝ ነበር። ከዚህ በኋላ ጃክ ወደ ስዌር ይመጣል። ስዌርም ምን ልርዳህ ዶክተር ይለዋል። ጃክም ያንን እቃ ፈልጌ ነው የመጣሁት፣ እናም አንተ በቀላሉ ትሰጠኛለህ ይለዋል። ስዌርም እያፌዘ ምን ሲባል ነው በቀላሉ የምሰጥህ ይለዋል። ታውቃለህ አይደል፣ ከዚህ በፊት ቆስለህ ለነበረው ቁስል ስሰጥህ የነበረው መድኃኒት ነበረ። ያለፉት ሁለት ቀናት መድኃኒቱን አልሰጠሁህም። ደህና የሆንክ ከመሰለህ ተሳስተሃል። ያን መድኃኒት በቅርቡ ካልሰጠውህ፣ ቀስ በቀስ የልብህ ህመም እየበረታ ይሄዳል። ከዛም በሂደት የልብ ምት ስራ ያቆማል ይለዋል። ስዌር ፍራቻ ያድርበታል። ሆኖም ዶክተር አንተ ይህንን አታደርግም፣ የዚህን ያክል ሰው ላይ አትጨክንም፣ አውቀህ ነው ይለዋል። ጃክም የስዌርን አይኖች እያየ እንደዛ ከመሰለህ ሞክረው ይለዋል። ስዌር ፍራቻ ተጠናወተው። እናም እቃውን ለጃክ አሳልፎ እየሰጠ እንዲህ ይለዋል፣ እዚህ ውስጥ ምን እንዳለው ነገረች ሆይ? ጃክም አይ አልነገረችኝም ይላል። ተጠንቀቅ ጃክ፣ እርሷ ምንም ብትል ሁሌም ውሸት ነው የሚሆነው ይለዋል። ከዛም ጃክ እቃውን ተቀብሎት ወደ ኬት ጋር ወደ ጫካው ይሄዳል። ከዛም ያንን ብሪፍ ኬዝ አብረው ይከፍቱታል። ውስጡም ልክ ኬት እንዳለችው ነበር። ሽጉጥ እንዲሁም ቀለሃዎች ነበሩት። ነገር ግን እዚህ ብሪፍ ኬዝ ውስጥ ሌላም ነገር ነበር። በፖስጣ የታሸገ ነገር ውስጡ ትንሽዬ መጫወቻ አውሮፕላን ነበረው። ጃክም ይህ ምንድን ነው ይላታል። ይሄ አንድ የማፈቅረው ሰው የሰጠኝ ስጦታ ነበር ትሏለች። እውነትም ንገሪኝ ኬት ብሎ በንዴት ይጮባታል። ኬትም እያለቀሰች ይህ እኔ የበደልኩት የአንድ ሰው እቃ ነበረ ብላው ቁጭ ብላ ማልቀስ ትጀምራለች። ለመሆኑ ኬት ለምን የዚህን ያክል ውሸታምና ወንጀለኛ ሆነች? በደልኩት ያለችው ሰውስ ማን ነው? ከዚህ በኋላ ፊልሙ ወደ ኋላ መለስ ብሎ የኬትን ታሪክ ያሳየናል። ኬት ኒው ሜክሲኮ ውስጥ የሚገኝ አንድ ባንክ ውስጥ ከማናጀሩ ጋር ተቀምጣ በድንገት ዘራፊዎች ባንክ ውስጥ ይገባሉ። እናም ሁላችሁም መሬት ላይ ተኙ በማለት ጥይት ይተኩሳሉ። ሰዎችን ያንገላታሉ፣ ይደነፋሉ። ኬትም አንድ ቦታ ላይ በፍርሃት ትተኛለች። ከኋላዋ ያለው አንድ ሰው ታዲያ እኔ መጨረሻ ላይ ያለው ሰውዬ ላይ ጥቃት እፈጽማለሁ እና ሽጉጡን ነጥቄ ላንቺ ሰጥሽ ወዲያው ተኩሽ ይላትና አንዱ ዘራፊ ላይ ጥቃት ይፈጽማል ። ከዛም ሽጉጡን ለኬት ያቀብላታል። ሆኖም ኬት መተኮስ አልቻልኩበትም እምቢ ያለኝ ትለዋለች። በዚህም የተነሳ ዘራፊዎቹ ሰውየውን ይይዙታል። አንዱ ዘራፊም ኬትን ይዟት ወደ ውስጥ ይገባል። ታጋቾቹ ኬትን እያሰቃያት እንደሆነ ነበር ያሰቡት። ኬት ግን ሆን ብላ ከዘራፊዎቹ ጋር ተመሳጥራ እያስመሰለች ነበር። ከዛም ኬት ትወናዋን በመቀጠል ወደ ውጭ ልክ እንደተደበደበች ሆና ትወጣለች። እናም ማናጀሩን እባክህ የሚል ሆን አድርግ ይገሉኛል ትለዋለች። እርሱን በመጨነቁ ካዝናውን ይከፍትላቸውና ገብተው ገንዘብ መዝረፍ ይጀምራሉ። እና ማናጀሩን ሊገሉት ሲሉ አይሆንም ሰዋን ጎዳም ተባብለናል፣ ትላለች። ከዛም ኬት አጋጣሚውን ተጠቅማ የገዛ ጓደኛዋን እግሩ ላይ በጥይት ታቆስሏለች። ኬት እዚህ ከነርሱ ጋር የተገኘችበት ምክንያት ብር መዝረፍ ሳይሆን አንድ የዲፖዚት ቦክስ ማስከፈትና ውስጡ ያለውን እቃ መውሰድ ነበር። ስለዚህም ዘራፊዎቹ መጠቃሚዋ ብቻ ነበሩ። እና ማናጀሩን ቁልፍ ሰጥታው ዲፖዚት ቦክሱን እንዲከፍት ትጠይቀዋለች። ከዛም ይከፍትላትና እቃውን ከፍታ ትወስዳለች። ኬት ይህን ለምን እንዳደረገች ይህ እቃስ ምንድነው የሚለውን ፊልሙ በቀጣዮቹ ክፍሎች የምናውቀው ይሆናል። ከዚህ በኋላ ፊልሙ አሁን ወዳሉበት ይመልሰናል። በባህር ዳርቻው አመሻሽ ላይ ሁሉም ሰዎች በውሃ ከፍታ ችግር ምክንያት የመጀመሪያ ካምፓቸውን ለቀው አዲስ ካምፕ ላይ ይሰፍራሉ። ቻርሊ ከሮዝ ጋር ተቀምጧል። ኬት ብቻዋን ተቀምጣ ትንሿን መጫወቻ ፕሌን ታያለች። ጃክ ኬትን ያያታል፣ ወደ እርሷ አይሄድም። ሻናን ደግሞ ንዴቷ ይለቀቃት ይመስላል። ወደ ሰኢድ በመምጣት እኔ ፈረንሳይ እያለሁ ከምኖርበት ቤት አንድ ልጅ ነበረ፣ እሱም ሁልጊዜ ጊዜ በቲቪ የሚከፍተው የፈረንሳይ ሙዚቃ ነበረ። ያ ሙዚቃ ነበር እዛ ወረቀት ላይ የተጻፈው፣ ትርጉሙም ስለ ውቅያኖስ ውበትና አስደናቂነት ነው ትለዋለች እናም ያን ሙዚቃ እያዘመች ይህ ኤፒሶድ እዚህ ላይ ይጠናቀቃል።